ካህን ቀሲስ ተስፋ የረታ ሰኔ 21 ቀን 2017 ዓ.ም ከምሽቱ አንድ ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል። ለማህበረ ቅዱሳን ሚዲያ በደረሰው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና በድቁና ጀምሮ በአሁኑ ወቅትም በቤተ ክርስቲያኑ በቅስና ማዕረግ እያገለገሉ ነበር ተብሏል። የካህኑ የቀብር ስነ ስርዓት ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን የደረሰ መረጃ ያመላክታል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራትና በመስጋት በአካባቢ የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ መሆኑ ታውቋል። ቀሲስ ተስፋ የረታ የሰባት ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህጻናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር ሁለት መቶ ካሬ ሜትር መስጠቱን የተናገሩት መረጃዎቹ ሰጪያችን የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉ ያደርጉ ሲሉ ጥሪ አስተላልፏል። ጉዳዩ ከተከሰተበት ሰዓት አንስቶ ስለ ጉዳዩ ተጨማሪ መረጃዎችን ለመሰብሰብ የወረዳው የጸጥታ ኃይል ኃላፊን ለማገኘት በተደጋጋሚ በእጅ ስልካቸው ላይ ቢደወልም መልስ ማግኘት አልተቻለም። ትራምፕ ቲክቶክን የሚገዙ የአሜሪካ ባለሀብቶች ማግኘታቸውን ገለጹ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከፎክስ የዜና ጣቢያ ጋር ባደረጉ ቆይታ የአጫጭር ቪዲዮ ማጋሪያ የሆነውን ቲክቶክ የሚገዙ ባለሀብቶች ማግኘታቸውን አስታውቀዋል። የገዥዎቹ ማንነት ከሁለት ሳምንት በኋላ ይፋ እንደሚያደርጉም ነው ፕሬዚዳንቱ የገለጹት። ንግግሩ አሁን ላይ እየተደረገ መሆኑንና ከቻይና ፈቃድ እንደሚያስፈልግ የገለጹት ፕሬዚዳንት ትራምፕ የቻይናው ፕሬዚዳንት ሺ ጂንፒንግን ያደርጉታል ብዬ ተስፋ አድርጋለሁ ብለዋል። ባለፈው አመት ባይት ዳንስ የተሰኘው የቻይና ኩባንያ የቲክቶክ መተግበሪያን ለአሜሪካ ባለሀብት የማይሸጥ ከሆነ እንዲዘጋ መወሰኑ ይታወሳል። ሆኖም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን በመጡ ጊዜ ሊዘጋ የነበረውን ቲክቶክ በሶስት ወር አራዝመው ለአሜሪካ ድርጅት እንዲሸጥ ጥሪ አቅርበው ነበር። አሁን ላይ ገዢ እንደተገኘና ንግግር ላይ መሆናቸውን የገለጹት ፕሬዚዳንቱ በሚቀጥለው ሳምንታት የገዢዎቹ ማንነት በይፋ እንደሚያስታውቁ ጠቅሰዋል። ፕሬዚዳንት ትራምፕ በቅርቡ ቲክቶክ ለተጨማሪ ዘጠና ቀናት በሀገር አሜሪካ እንዲሰራ ፍቀዳቸው የሚታወስ ነው። ጥናቶች እንደሚያሳዩት በአለም ላይ ካሉ ሶስት መኪኖች መካከል አንዱ በቻይና እየተሰራ ነው። ቻይና አሁን ላይ አንድ ሺህ የመኪና ማምረቻ ፋብሪካዎች እንዳሏት መረጃው ያመላክታሉ። እነዚህ የመኪና ፋብሪካዎችን ባለፈው ዓመት ብቻ ከ31.28 ሚሊዮን በላይ መኪኖች ማምረት ችለዋል። ይህም የቻይና በሰዓት 3570 እንዲሁም በአማካኝ በአንድ ሰከንድ አንድ መኪና ታመርታለች እንደማለት ነው። በቻይና ከሚሰሩ መኪኖች 80 በመቶ የሚሆኑት እዛው ቻይና ውስጥ ተሽጦ ያልቃሉ። የኡጋንዳ መሪ የሀገራቸውን ጥቅል ለምርት 500 ቢሊዮን ዶላር ለማድረስ ቃል ገቡ። የኡጋንዳ ፕሬዝዳንት ዮሪ ካጉታ ሙሶቪኒ 66 ቢሊዮን ዶላር የሆነውን የሀገሪቷን ዓመታዊ ጥቅል ለምርት ጂዲፒ በሚቀጥሉት አምስት ዓመታት ወደ 500 ቢሊዮን ዶላር ለማሳደግ እንደሚሰሩ ቃል ገብተዋል። ዩዌሪ ሙሴቪኒ በሚቀጥለው አመት በሚካሄደው የፕሬዚዳንታዊ ምርጫ ላይ እንደሚወዳደሩ ማረጋግጠዋል። የ80 አመቱ ፕሬዝዳንት ድጋሚ ለመመረጥ የፈለጉት ኡጋንዳን በሚቀጥሉት አምስት አመታት ውስጥ የ500 ቢሊዮን ዶላር ኢኮኖሚ ያላት ሀገር ለማድረግ እንደሆነ መናገራቸውን አልጀዚራ ዘግቧል። ዩጋንዳ ወርቅ ቡናና የተለያዩ የግብርና ምርቶችን ለውጭ ገበያ በስፋት ታቀርባለች። ሙሴቪኒ ለአምስት ዓመታት ከዘለቀው የእርስ በርስ ጦርነት በኋላ እንደ አውሮፓውያን አቆጣጠር በ1986 ሶስት ስልጣን የያዙ ሲሆን ከዚያም ጊዜ ጀምሮም ሀገሪቷን እየመሩ ይገኛሉ። የኔቶ አባል ሀገራት ለመከላከያ የሚበጅተውን ወጪ ለመጨመር ከስምምነት ላይ መድረሳቸውን የጥምረቱን ውድቀት የሚያፋጥን ነው ሲሉ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገለጹ። የሰሜን አትላንቲክ የጦር ቃለ ኪዳን ድርጅት ኔቶ አባል ሀገራት የመከላከያና ደህንነት ወጫቸውን በጥፍ ለማሳደግ መስማማታቸው ይታወሳል። ውሳኔውን አስመልክቶ የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በሰጡት አስተያየት የኔቶ ጥምርት የመከላከያ ውጪ ለመጨመር ከውሳኔ ላይ መድረሱ የጥምርቱን ውድቀት የሚያፋጥን ነው ብለዋል። የኔቶ ጥምረት የአባል ሀገራትን የጋራ ፍላጎት መሰረት ማድረግ ያለበት ያሉት ሰርጌ ላብሮቭ የበጀት ጭማሪውን ጥምረቱን ወደ ጥፋት እንደሚያመራ ያደርገዋል ሲሉ ተናግረዋል። የኔቶ አባል ሀገራት ከጠቅላላ የሀገር ውስጥ ምርት ሁለት በመቶ የነበረውን የመከላከያ ወጪ በ235 ወደ 5 በመቶ ለማሳደግ መስማማታቸውን ታስ የዜና ወኪል በዘገባው አስታውሷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ላይ ውሳኔ ለአሜሪካ፣ ለአውሮፓና ለምዕራቡ ስልጣኔ ትልቅ ድል ነው ሲሉ መግለጻቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ በሬይስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡ የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተወያይተናል ብለዋል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚደረገውን ድጋፍ በካንሰር ሕክምናና እንክብካቤ የእንስሳትና ጤና የጸጽ ፍላይግ ዝንብ ማጥፊያ በኒውክለር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ መሆኑን አንስተዋል። ምክክሩ በመካሄዱ ላይ ባሉ ድጋፎችና የወደፊት ትብብር እድሎች ላይ ያተኮረ እንደነበረም አመላክተዋል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አጉላ ኡጁሉ እንደገለጹት በትናንትናው ዕለት ከቀኑ 7 ሰዓት አካባቢ በአኝዋክ ብሔረሰብ ዞን በጎጊ ወረዳ ታዶ በሚጠራው አካባቢ የሙርሌ ታጣቂዎች አራት ሴቶችን አፍኖ መውሰዳቸውን ተናግረዋል። ሙርሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት እድሜ ክልል ውስጥ ያሉ አራት ሴቶችን ወደ ፒኞዶ ከተማ በመጓዝ ላይ እያሉ ተኩስ በመክፈት አፍኖ እንደወሰዳቸው የገለጹት ኮሚሽነሩ አስቀድሞ በአካባቢ የነበሩ የጎግ ወረዳ ፖሊስ አባላትና ሚሊሻዎችን በኋላ የ ፌዴራል ፖሊስ፣ የሀገር መከላከያ ሰራዊት እና የጸጥታ መዋቅር የጋራ ግብረ ኃይል ታፍነው የተወሰዱትን ለማስመሰል ቡድኑን እየተከታተሉ መሆናቸውንም አስታውቀዋል። በደቡብ ሱዳን የሚንቀሳቀሰው የምሮላይ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ የተናገሩት ኮሚሽነሩ እያፈነ እንደሚወስድ የተናገሩት ኮሚሽነሩ ኦጉሉ በጸጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር አብዛኞቹን እንደሚገድል እና ሱዳን ወስዶ ለጉልበት ስራ እንደሚሸጧቸውም መረጃዎች እንደሚደርሷቸው ገልጸዋል። ኮሚሽኑ መካክሎ በ2017 ዓም ብቻ 16 ህጻናት እና በመቶዎች የሚቆጠሩ ከብቶች በእነዚህ የታጠቁ ቡድኖች ተዘርፈዋል ሲሉ ተናግረዋል። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠና ትስስር ሚኒስትር ገለጸ። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ሰኔ 21 ቀን 2017 ዓም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መጎሰኑ አስታውቋል። ሚኒስትሩ የነዳጅ ማደያዎች እና ኩባንያዎች በነዳጅ ውጤቶች ግብይት አዋጅና በአሰራር መመሪያ መሰረት ውሳኔው ተግባራዊውንም እንዲያደርጉ አሳስቧል። ከሰኔ 16 2017 ዓ.ም በኋላ ተዘግቶ የሰነበተው የጎንደር መተማ መንገድ ዛሬ 12ኛ ክፍል ተማሪዎችን የጫኑ ተሽከርካሪዎች በመከላከያ ሰራዊት በከባድ ጥበቃ ታጅበው ደርሰው እንደተመለሱ ሹፌሮች ገለጹ። ጥቃቱ በደረሰበት ወቅት በቦታው የነበረው አሽከርካሪ ከጥቃት በኋላ መንገዱ ተዘግቶ የቆየ ቢሆንም ሰኔ 21 ቀን 2017 ዓ.ም የ12ኛ ክፍል ተማሪዎችን ከጎንደር መተማ ከመተማ ወደ ጎንደር ማመላለስ እንደቻሉ ተናግረዋል። ሌላው ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ አሽከርካሪ እጀባው የተካሄደውን በሀገር መከላከያ ሰራዊት ሲሆን ብዛት ባላቸው እንደ ስናይፐር እና መትረየስ የመሳሰሉ የቡድኑ መሳሪያዎችን በጫኑ ተሽከርካሪዎች ነው ብለዋል። ይኸው አሽከርካሪ እንደተናገረው እኔን ጨምሮ ሌሎች ሹፌሮች በዚህ መስመር እንሄድም ብለን ብንማፀን የጎንደር ከተማ መናኸሪያ ስምሪ ክፍል በግዳጅ እንድንሄድ ስለታዘዝን ለመሄድ ተገደናል ብሏል። በእጀባው ተማሪዎችን የጫኑ ስድስት የሚጠቁ የህዝብ ማመላለሻ አውቶቡሶች ደርሰው በሰላም መመለሳቸውን አሽከርካሪዎቹ አክለው ገልጸዋል። ተገልጸዋል በዚሁ መንገድ ሰኔ 16 ቀን 2017 ዓ.ም እና ሰኔ 18 2017 ዓ.ም በታጣቂዎች በተፈጸመ ጥቃት 16 አሽከርካሪዎች የመንግስት የጸጥታ ኃይሎች፣ እና ንጹሃን መገደላቸው የዞኑ አስተዳደር እና የአይን ማኞች ጠቅሰው መረጃ ማካፈላቸው ይታወሳል። ኮሬ ዞን ሳምንት ባልሞላ ጊዜ ሁለት ሰዎች ህይወት አልፏል። ከ209 ዓ.ም ጀምሮ ከ400 በላይ ሰዎች ተገለዋል፣ ከ500 በላይ ደግሞ ቆስለዋል። በደቡብ ኢትዮጵያ ክልል ኮሬ ዞን ወርካ ወረዳ ሰሞኑን የታጠቁ አካላት አደረሱት በተባለ ጥቃት ሁለት ንጹሃን መገደላቸውን ባለፈው ዓመታት ከአራት መቶ በላይ ሰዎች መገደላቸውን ዞኑ ተናግሯል። በዞኑ የመንግስት ኮሚኒኬሽን የኮሚኒኬሽን እና ሚዲያ ግንኙነት ዳይሬክቶሬት ቡድን መሪ አቶ አማራ አክሊሉ በሰጡት ቃል ሳምንት ባልሞላ ጊዜ ውስጥ የሁለት ሰዎች ህይወት በኮሬ ዞን ኮርካ ወረዳ በጸረ ሰላም ኃይሎች ምክንያት አልፏል። በወረዳው ዳኖ ቀበሌ ሰኔ 17 ቀን 2017 ዓም አቶ ዮናስ ዱንአ ሰኔ 21 ቀን 2017 ዓም አቶ ፊቴፊጋ የተባሉ አርሶ አደሮች በግብርና ስራ ላይ እያሉ በታጣቂዎች ተኩስ ተከፍቶባቸው ህይወታቸው ማለፉ ተናግሯል። ሰሞነኛው ጥቃት የፈጸሙት የምዕራብ ጎጂ ዞን የጋላና ታጣቂዎች ናቸው። ማሳ ላይ ያሉ አርሶአደሮችን ነው የሚያጠፉት። ፍላጎታቸው መሬቱን ማስለቀቅ ነው ሲሉ ተናግረዋል። አካባቢው ዘራፊ ቡድኖች የሚፈነጩበት ነው። አደብ የሚያስገዛ መንግስት አልተገኘም። ችግሮች የሚባባሱት በስርቆት ምክንያት ነው ያሉት አቶ አክሊሉ ዳኖ ቀበሌ በአንድ ቀን ብቻ ከሰባ በላይ ከብቶች ተወስደዋል የዛሬው ሁለት ወራት ገደማ በማለት አስታውሰዋል በጥቃቱ እስካሁን በአጠቃላይ ስንት ሰዎች ተገለዋል በሚለው ላቀረብናቸው ጥያቄ ሳምንት ባልሞላው ጊዜ ሁለት ሰዎች እንደተገደሉ ተገልጿል ከ2009 ዓ ም ጀምሮ ከአራት መቶ በላይ ሰዎች ሞተዋል ከ500 በላይ ቆስለዋል ሲሉ መልሰዋል ከግድያው ባሻገር ከ700 ሚሊዮን በላይ ንብረት ነው የወደመው መንግስት ችግሩን አልፈታም ሁለት ችግሮች አሉ እነሱም የወሰን ጥያቄና ጫካ ውስጥ ያሉ ታጣቂዎች ናቸው ብለዋል ግድያውን ውድመቱም የተፈ ያስፈጸሙ ከነሐሴ 16 ቀን 2009 ዓ.ም ጀምሮ እስከ ትናንት ድረስ መሆኑን አስረድተዋል። ከነሐሴ 16 ቀን 2009 ዓ.ም ጀምሮ ለሶስት ጊዜያት እርቀ ሰላምም ተደርጎ ግን እርቀ ሰላሞቹ ውጤታማ አልሆኑም። በተለያዩ አካባቢዎችም ስብሰባዎች ይካሄዳሉ። የተወሰነ ሰላምም ያመጣሉ፣ ግን ዘላቂ አይደለም ሲሉ አስረድተዋል። ፎሌ የሚባሉ መደበኛ ያልሆኑ ሚሊሻዎች በአካባቢው እንደሚንቀሳቀሱ እና ጎርኮ ወረዳ ላይ የወሰን ይገባኛል ጥያቄም እንዳላቸው የሸኔ ታጣቂዎችም በአካባቢው እንደሚንቀሳቀሱ ጉዳዩን አስመልክቶ በተደ ተደጋጋሚ እርቅ ቢፈጸምም መፍትሄ ስለማይቀመጥለት ጥቃቱ ለዓመታት እያሸጋገረ እንደቀጠለ ተናግረዋል።